ሰላም ሰላም ሰላም! ውድ የማዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ የምንገኘው ሰሚት አካባቢ 220 ካሬ ላይ የተገነባ እጅግ ዘመናዊ ቤት ነው ይዘንላችሁ የመጣነው። የራሱ ጂም ያለው በጣም ዘመናዊ ቤት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ ተመልካቾቻችን እንግዲህ ቪዲዮአችንን ከመጀመሪያችን በፊት ይህንን ቻናል ሰብስክራይብ በማድረግ የተለያዩ እንደዚህ አይነት ዘመናዊ ቤቶች በየሳምንቱ ማግኘት ትችላላችሁ። ይህንን ቻናል ላይክ፣ ሼር ሰብስክራይብ በማድረግ ቪዲዮአችንን እንቀጥላለን። እሺ ወደ ግቢው ስንመጣ እንግዲህ እንደምታዩት ይህንን ኢንዶር ጋራጅ እናገኛለን ማለት ነው። እስከ ሁለት መኪና ድረስ ኢንዶር ውስጥ ከፀሐይ ጠብቀን ማቆም የምንችልበትን ስፔስ እናገኛለን። ስለዚህ በጣም አነስ ያለ ሆኖ ግን በቂ የሆነ የግቢ ነው የምናገኘው ማለት ነው። ይሄኛው እንግዲህ ዋናውን በር የምናገኝበት ኤሪያ ነው። መጀመሪያ ከዋናው በር በስተግራ በኩል እችን አነስ ያለች የግሪነሪ ቦታ እናገኛለን። ከሳሎኑ ፊት ለፊት እጅግ የሚያምር የአትክልት ቦታ ነው የምናገኘው። ቀጥታ ወደ ውስጥ ስንገባ እንደምታዩት ይህንን ደብል ሲሊንግ የሆነ ፎየር ወይም ሎቢ እናገኛለን ማለት ነው። ስለዚህ በጣም የሚያምር ሻንድሪል ያለው ደብል ሲሊንግ የሆነ ሎቢ እናገኛለን። ፊትለፊት ላይ ቀጥታ ወደ ሳሎን መግባት ሳይጠበቅብን ወደ ደረጃው መውጣት የምንፈልግ ከሆነ ወደ ላይ የምንወጣበት ደረጃ ይኖረናል ማለት ነው። ስለዚህ ወደ ዋናው ስፔስ ስንገባ ደግሞ እንደምታዩት በጣም ሰፊ የሚያምር ሳሎን ነው የምናገኘው ማለት ነው። የተጠቀሙት ማቴሪያል ፊኒሽንግ ማቴሪያሎቹ እንዲሁም ደግሞ ኢንቴሪየር ዲዛይኑ በጣም ነው የሚያምረው። እንደምታዩት በጣም ብራይት እና ሞደርን የሆነ ስራን የሰሩት በጣም ነው የወደድኩት፣ በግሌ በዚህ በስተቀኝ በኩል እንደምታዩት በጣም ሰፊ የሆነ ኦፕኒንግ እናገኛለን። ናቹራል ላይት በደንብ ወደ ቤት ያስገባልናል። ሁለተኛ ደግሞ ከውጭ እንደምታዩት በጣም የሚያማምሩ አበቦች አሉ። ስለዚህ ታኖላችን ላይ ቁጥ ብለን ፍሬሽ አየር እና ፍሬሽ ሉክ ይኖረናል ማለት ነው። ወደዚህ ስንመጣ ቀጥታ የዳይኒንግ ኤሪያውን እዚህ ጋር ማድረግ እንችላለን። በጣም ሰፋ ያለ የዳይኒንግ ኤሪያ ይኖረናል። እዚጋ ደግሞ ፈንክሽናል የሆነ ኦፕን ኪችን እናገኛለን ማለት ነው። የራሱ የሆነ ሜካኒካል የሆነ ሳከር አለው፣ እንዲሁም ኦቨን የተገጠመለት ሞደርን የሆነ ሉክ ያለው በጣም ማቴሪያሉ ራሱ የተጠቀሙት ማቴሪያል በጣም ኳሊቲ የሆነ ማቴሪያል የተጠቀሙት። የወይን መደርደሪያዎች በዚህ ጋር እናገኛለን። እዛ ጋር ደግሞ ማይክሮዌቭ ጭምር ያለው በጣም የሚያምር የኦፕን ኪችን ነው የምናገኘው። ቀጥታ በዚህ ስንመጣ እንደምታዩት በዚ የደረጃውንም ቴምፐርድ ሚሜ ቴምፐርድ ክላስ የተጠቀሙት ስለዚህ በጣም ኳሊቲ ያለው ስራ ነው። ለራሳቸው ብለው የሰሩት አይነት ቤት ነው። ቀጥታ ይሄኛው ወደ ዋናው መውጫ በር ይወስደናል። ከዚህ ከውጭ ቀጥታ መምጣት እንችላለን። ወደዚህ ወደ ትራዲሽናል ኪችኑን አክሰስ ማድረግ እንችላለን ማለት ነው። በጣም ሰፊ የሆነ ትራዲሽናል ኪችን ነው የምናገኘው። እንደምታዩት ሞደርን የሆነ ካቢኔት ነው የተጠቀሙት። በጣም ሰፊ ነው። ትልልቅ ድግስ እንኳን ቢኖርብን እዚህ በበቂ ሁኔታ ማዘጋጀቱ የምንችልበት አይነት ቤት አድርገውን የሰሩት። እዚህ ጋር ደግሞ እንደ ስቶሬጅ ኤሪያ አዘጋጅተውልናል። ቀጥታ ቺበር እዚህ ጋር የምናያት ደግሞ ከኦፕን ኪችኑ ወይም ደግሞ ከሳሎኑ ጋር ቀጥታ ያገናኘናል። ይህም ደግሞ እዚህ ኩክ የተደረገውን ምግብ ቀጥታ ወደ ሳሎኑ እንድንወስድ ይረዳናል ማለት ነው። ወደዚህ ስንመጣ ደግሞ እንግዳ መታጠቢያ የሚሆን እዚህ ጋር ለውጭ ሲንክ ተዘጋጅቶላል። ይሄ የእንግዳ መታጠቢያ ነው። እዚህ ጋር ደግሞ የኮመንድ ባዝ አለ። እንግዳ እዚህ ጋር ኮመንድ ባዝ መጠቀም የሚችልበት ቦታ ነው። ወደ ፈርስት ፍሎር ሄደን ደግሞ የተቀሩትን ስፔስ እናያለን። አብራችሁ ቆዩ። እንግዲህ በዚህ አጋጣሚ ተመልካቾቻችን እዚህ ጋር እንደምታዩት ከደረጃው ስር ዝም ብሎ ባዶ ከሚሆን እንደዚህ አይነት በጣም የሚያምር የግሪነሪ ቦታ ነው የተጠቀሙት። ይህም ደግሞ ለቤቱ በቃ ላይፍን ይሰጠዋል ማለት ነው። ስለዚህ በጣም የሚያምር የግሪነሪ ቦታ ተጠቅመዋል። ወደ ላይኛው ፍሎር ነው። እሺ፣ ወደ ላይኛው ፍሎር ስንወጣ ወይም ፈርስት ፍሎር ላይ ስንመጣ ደግሞ እንደምታዩት ሎቢ እናገኛለን። ቀጥታ ቅድም ያልኳችሁ ከዋናው በር ስንገባ የምናገኘው ኦፕን ዳውን። እዚህ ጋር ሰው እንግዳ ቢመጣብን እዚህ ጋር ሆነን ማየት እንችላለን። የሚያምር ሳንድሪል ደግሞ እዚህ ጋር እናገኛለን ማለት ነው። እስኪ ወደ ዋናው ማስተር ቤድሩም እንግባ። እንደምታዩት በጣም ሰፋ ያለ ኢንቴሪየር ዲዛይኑንም በጣም በግሩም ሁኔታ የጨረሱት የሚያምር ማስተር ቤድሩም እናገኛለን ማለት ነው። በጣም ሰፋ ያለ ነው። እንዲሁም የሲሊንግ ፊኒሹ በጣም ነው የሚያምረው። እንደምታዩት ደግሞ እዚህ ጋር የተጠቀሙት የዋልፔፐር እና የላይቲንግ ፊክስቸሮቹ በጣም ነው የሚያምሩት። የራሱ የሆነ ደግሞ ባልከን ያለው እዚጋ ቆመን ሰፈሩንም እንደምታዩት ኮምፓውንድ እና በጣም የሚያምር ሰፈር ነው ግሪነሪ የተሞላበት እና እንደምታዩት ጥቅቅ ብሎ ያለቀ ሰፈር ውስጥ ነው የተገነባው። ስለዚህ ንፋስ መቀበል የምንችልበት ኤሪያ እናገኛለን። ቀጥታ በዚህ ስንመጣ ሰፋ ያለ ዎርኪንግ ክሎዘት ነው የምናገኘው። በጣም የሚያምር ዎርኪንግ ክሎዘት ነው እንደነገርኳቸው ተመልካቾቻችን ሰው እዚህ ዎርኪንግ ክሎዜቱ ላይ ስንመጣ እንደምታዩት ተመልካቾቻችን ቅድም እንደነገርኳችሁ ይህንን ቤት ለራሱ ብሎ ነው የሰራው። እንዳልኳችሁ በጣም የሚያምር ክሎዜት ነው የተጠቀመው። እንደምታዩት ማቴሪያሉ በጣም በኳሊቲ ማቴሪያል ነው የሰራው ሰው እዚህ ጋርም እንደምታዩት የተለያዩ እቃዎች ማስቶር ማድረግ የምንችልበትን ቦታ አዘጋጅተውልናል ማለት ነው። ሰው እንደምታዩት እዚህ ጋር ደግሞ የልብስ መተኮሻ ቦታ አለን። እዚህ ጋር እንደምታዩት እንደዚህ ወጥቶ ቀጥታ እዚህ ጋር ልብስ መተኮስ የምንችልበትን አዘጋጅተውልናል ማለት ነው። ስለዚህ እዚህ ጋር ልብሳችንን መተኮስ እንችላለን። ይሄ ለራሱ ብሎ ስለሰራው እነዚህ ማቴሪያሎች ያስገብተዋል ማለት ነው። የቤቱን ኳሊቲ በዚህ ልክ ለራሱ ብሎ ነው የሰራው። እዚህ ጋር ስንመጣ ደግሞ የተለያዩ ቀበቶ፣ ሰዓት የምናስቀምጥበትን ስቶሬጅ እዚህ ጋር አዘጋጅተውልናል። ቀጥታ ወደ ማስተር ባዙ ስንመጣ እንደምታዩት በጣም ሰፊ ማስተር ባዝ ነው ያለው። በጣም ነው የሚያምረው። እንዲሁም ደግሞ የሴራሚክ የተጠቀመበትን ከለሩ ኮንትራስት ያደርጋል በጣም የሚያምር ከለር ነው የተጠቀመው። እዚህ ጋር የጃኩዚ ቦታ እናገኛለን። በጣም የሚያምር ዘመናዊ እና ሞደርን የጃኩዚ ቦታ እናገኛለን። ለሁለት ሰው በቂ የሆነ የመታጠቢያ ቦታ አለ። እንዲሁም ደግሞ ስታንዲንግ ሻወር እናገኛለን ማለት ነው። እዚህ ጋር እንደምታዩት በጣም ሰፊ የሆነ ስታንዲንግ ሻወር ነው የምናገኘው። የተለያዩ ማቴሪያሎች ተገጥመውለታል። እዚህ ቤት ሻንጣችንን ብቻ ይዘን መጥተን መግባት ነው የሚጠበቅብን ማለት ነው። የመጀመሪያው የልጆች መኝታ ክፍል እንደምታዩት ይሄንን ይመስላል። በጣም ሰፊ ነው፣ እንዲሁም ደግሞ ሰፋ ያለ የራሱ ባልከኒ አለው። ወኪንግ ክሎዜት ተገጥሞለታል እንደምታዩት እዚህ ጋር በጣም ሰፊ የኦፕኒንግ አለው በር አለው ወደ ውጭ ወተት ደግሞ ነፋስ መቀበል የምንፈልግ የምንችልበት ቦታ ነው። ሶ ይሄኛው እንደምታዩት በጣም ኳሊቲ የሆነ ክሎዜት ተገጥሞለታል። እንደምታዩት ይህም ራሱን የቻለ በጣም የሚያምር ሰፊ ባዝ አለው ማለት ነው። ስለዚህ ስታንዲንግ ሻወር አለው። እንዲሁም የተጠቀሙት ማቴሪያል በጣም ኳሊቲ የሆነ ማቴሪያል ነው የተጠቀሙት። እዚህ ጋር ደግሞ ሌላ ሁለተኛው የልጆች ቤታ ክፍል እናገኛለን። በጣም ሰፋ ያለ ነው። እላይ ተመሳሳይ ስላለ እሱን ማየት እንችላለን። ወደ ሰከንድ ፍሎር ስንመጣ እዚ ጋ ያለች ስፔስ አለች። ለተለያዩ ነገሮች ማድረግ እንችላለን። መጽሐፍ ለማንበቢያ ቦታ ምናምን ልንጠቀማት እንችላለን። ቀጥታ በዚህ ስንመጣ በጣም ሰፊ የሆነ ለተለያዩ ነገሮች መጠቀም የምንችለው እንደ ሁለተኛ ሳሎንን መጠቀም የምንችለውን ስፔስ እናገኛለን። በጣም ሰፊ ነው። ኢቨን ሳሎኑን የሚያክል ቦታ እናገኛለን። በዚ ጋ የራሱ ፊት ቤትና ሻወር አለው። እንዲሁም ደግሞ እንደምታዩት እዚጋ ሰፋ ያለ እንደ ፎርስ ባልከን ያለችው ወተን ንፋስ ብቻ መቀበል የምንችልበት ፎርስ ባልከን ያለው፣ ሰፈሩን በጣም ጽድት ያለ ነው። እንደምታዩት ቅድም ያልኳችሁ እንግዲህ ተመሳሳይ የሆነ በድሩም አለ ያልኳቸው ይሄኛውና አንደኛው። ይሄም የራሱ ሽንት ቤት እና አለው በጣም ሰፊ የልጆች መኝታ ክፍል ነው እንደምታዩት፣ ቁምሳጥንም ተገጥሞለታል። ሁሉም ክፍል ቁምሳጥን ተገጥሞለታል። ቫልከኒ ደግሞ ሰፋ ያለ ቫልከኒ እናገኛለን ማለት ነው እዚህ ክፍል ላይ ፣ ስለዚህ በጣም የሚያምር ክፍል እናገኛለን ማለት ነው። ቀጥታ ወደ ሰርድ ፍሎሪደን ደግሞ ጂም ኤሪያው ምን ይመስላል የሚለውን እንስቲ እናየዋለን። ወደ ሶስተኛው ፍሎር ስንመጣ ደግሞ በጠቅላላ የቴራስ ቦታ ነው የምናገኘው። የተለያዩ ፕሮግራሞች ሊኖርብን እዚህ ማዘጋጀት የምንችልበት ቴራስ እናገኛለን። እንዲሁም ደግሞ የላውንደሪ ቦታ እናገኛለን። እስቲ ወደዚህ መጥተን ይሄ እንግዲህ ኢንዶር አውትዶር ጂም ማድረግ የምንችለው በጣም ሰፊ የቴራስ ኤሪያ ነው የሚገኘው። ከላይ ሽሄዳለው ስለዚህ ዝናብና ፀሐይ አያገኘውም። እዚህ ጋር የፕሮግራሞች ቢኖሩብን አሊያም ደግሞ የኢንዶር አውትዶር የሆነ ጂም ብናደርግበት በጣም የሚያምር አይነት ስፔስ ነው የምናገኘው እዚህ ጋ ማለት ነው። ቀጥታ በዛ ተቃራኒ ያለውን ክፍል ስናይ ደግሞ ሌላኛውን ቴራስ እናገኛለን። ይህም ቴራስ እንደምታዩት እንግዲህ ልብስ ማስጣት ቢኖርበት እዚህ መጠቀም እንችላለን። እንዲሁም ደግሞ የተለያዩ ፕሮግራሞችን ማዘጋጀት እንችላለን። ሰፈሩንም እንደምታዩት ደግሞ ለመኖር ምቹ የሆነና ጸጥ ያለ ሰፈር ውስጥ ነው የተገነባው። ስለዚህ በጣም እጅግ ዘመናዊ ቤት ነው የምናገኘው ማለት ነው። እሺ ተመልካቾቻችን፣ የዛሬ ቪዲዮ ይህንን ይመስል ነበረ። እንደወደዳችሁ ተስፋ እናደርጋለን። ይህ ቤት የሚገኘው ሰሚት ሳፋሪ አካባቢ ነው። እንግዲህ ካሬውም ደግሞ 220 ካሬ ነው። አጠቃላይ ፕራይሱ 65 ሚሊዮን ነው። መደራደር ትችላላችሁ። መታችሁ መጎብኘት እንዲሁም እኛን ማግኘት ከፈለጋችሁ እስክሪኑ ላይ በምታዩ ስልክ ደውሉልን። በቀጣይ ሳምንት እስከምንገናኝ ሰላም ቆይ።